ከእነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን የምናነሳ ነው የሚሆነው። በተለይ ከዝውውር ጉዳዮቻቸው ጋር በተያያዘም ዛሬ ሰፋ ያሉ ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። ከመሸጋገሪያ በኋላ ተመልሰን ስንመጣ የአርሰናልን፣ የማንቸስተር ዩናይትድን፣ የቸልሲን፣ የሊቨርፑልን፣ የሌሎችን የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮቻቸውን የምናነሳ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝነት ቆዩ። በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁን ቆዩ። ሪያል ማድሪድ የአርሰናል፣ የቼልሲና የማንቸስተር ዩናይትድ የዝውውር ኢላማ የሆነውን ተጫዋች ለማስፈረም 100 ሚሊዮን ዩሮ ለመክፈል ዝግጁ ነው ተብሏል። እንደ ዘገባው ከሆነ ሪያል ማድሪድ የዩቬንቱሱን አጥቂ አማካይ የሆነው ኬናን የልዲዝን የዝውውር ፉክክር ለማሸነፍ ሲል እስከ 100 ሚሊዮን ዩሮ ለመክፈልም ዝግጁ እንደሆነ ተነግሯል። የቱርክ ብሔራዊ ቡድን ተጫዋች የሆነው ደግሞ ተጫዋች በአሁኑ ወቅት እንግዲህ ጥሩ የሚባል ጊዜያቶችን እያሳለፈ እንደሆነ ነው መረጃዎች እየወጡ የሚገኙት። የቱርኩ ብሔራዊ ቡድን ተጫዋች በጣሊያን ሴሪኤ ባሳየው ግሩም ብቃት በአሁኑ ወቅት በአውሮፓ ውስጥ ካሉ ምርጥ ወጣት ተሰጥዎች አንዱ ሆኖ ራሱን አረጋግጧል። ቀደም ሲል እንደተዘገበው ኬናን ይልዲዝ እንደ ቼልሲና ማንቸስተር ዩናይትድ ባሉ ትልልቅ ክለቦችም የእይታ ክልል ውስጥ የገባ ሲሆን አሁን ላይ ግን ሪያል ማድሪድ ፍላጎቱን እያጠናከረ ያለ ይመስላል። በስፔን መረጃ ሰጪ ፌጂያስ ዘገባ መሰረት ሎስ ብላንኮቹም ኬናን የልዲዝን ወደ ሳንቲያጎ ቤርናቢው ለማምጣትም እስከ አንድ መቶ ሚሊየን ዩሮ ለመክፈል በመዘጋጀት ለጉዳዩ ቁም ነገር እንደሰጡትም ጭምር ለማሳየት ዝግጁ ናቸው። ኬናን የልዲዝ በቅርብ ጊዜያቶቹም ውስጥ በዩቬንቱስ ቢለቅ ፈላጊዎቹም እንደማይጠፉ ነው ግልጽ የሚሆነው። ምክንያቱም በጣም ፈላጊዎች ያሉት። ሆኖም ግን ፌጂያስ በጣሊያኑ ግዙፍ ክለብ የ20 አመቱን ተጫዋች ለማስቀረት እንደሚፈልግ ነው በግልጽ የተናገረው። ኬናን የልዲዝ በቅናሽ ዋጋ እንደማይገኝ ግልጽ ነው። ስለዚህም ዝውውሩን እንግዲህ ለማጠናቀቅ የሚያስፈልገው ከፍተኛ ገንዘብን ለመክፈል በጣም ፍቃደኛ የሆነው ማን እንደሆነ ማየቱም አስደሳች ያደርገዋል ተብሎ ይጠበቃል። ሪያል ማድሪድ በታሪክ የዓለም ምርጥ ተጫዋቾችን ወይም ጋላክቲኮ የሚል ስያሜም በትልቅ ገንዘብ በማስፈረም የሚታወቅ ነው። ምንም እንኳን አቀራረቡ በቅርብ ዓመታት በትንሹ ቢቀየርም የስፔኑ ግዙፍ ክለብ እንደ ኬሊያን ኤምባፔ፣ ጁድ ቤሊንጋም ያሉ ታላላቅ ተጫዋቾችን በቡድን ውስጥ ቢኖሩትም ወደ ሱፐርስታርነት ከቀየራቸው በፊት ግን ምርጥ ወጣት ተጫዋቾችንም በማምጣት ላይ የበለጠ ትኩረት አድርጓል። ይህም አሰራር እንደ ቪኒሲዮስ ጁኒየር፣ ፌዴሪኮ ቫልቬርዴ፣ ፍራንኮ ማስታንቱኖ፣ አርዲያ ጉሌር ካሉ ተጫዋቾች ጋር በጥሩ ሁኔታ ሰርቷል። ይልዲዝ ወደ እንግሊዝ ቢዘዋወርም ጥሩ ስራ ሊሰራ ይችላል። ምክንያቱም እንደ ቸልሲ ባለ ክለብ ውስጥ የማደግ ጥሩ እድልን ሊያገኝ ይችላል። ሰሚያዎቹ ከቅርብ ጊዜያት ወዲህ እንደ ኮል ፓልመር፣ ሞይስ ካይሴዶ፣ ኤንዞ ፈርናንደዝ፣ ዣው ፔድሮ፣ ኤስቴቫ፣ ዊሊያን፣ ጄሚ ባይኖ፣ ጌቲየንስ፣ ጁሪየል ሃቶ ባሉ እንግዲህ ወጣት ተጫዋቾች ላይ ትልቅ ገንዘቦችን በማውጣት ቁልፍ የመጀመሪያ ቡድን ተጫዋቾች አድርገዋቸዋል። ኬናን የልዲስ በአርሰናልም ይፈለጋል። ሚኬል አርቴታ ሰሜን ለንደኖችን እንደገና ከባድና ታላቅ ምኞት ያላቸው ቡድኖች እንዲሆኑ ለማድረግም ከሰራባቸው ተጫዋቾች በሙሉ ማለት ይቻላል መሻሻልን አሳይተዋል። ማንቸስተር ዩናይትድ ወደ ቀደመ ስኬቱ ለመመለስም በሚፈልግበት ወቅት የሚስብ ምርጫ ሊሆን ይችላል። ነገር ግን ብዙ ተስፋ ሰጪ ተጫዋቾች ስራቸው እዚያ እንግዲህ ጥሩ ነገር ሳይሰሩ ሲወጡ ተመልክተናል። በአሁኑ ወቅት እንግዲህ በትልቁ እንግዲህ የሚመለከተው ቡድን ይሆናል ተብሎ ይጠበቃል። የተለያዩ ቡድኖችም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል በዚህ ተጫዋች ላይ እንደ ዘገባው ከሆነ ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ጥያቄ መሰረት ለሁለት አዳዲስ ተጫዋቾች 120 ሚሊዮን ዩሮ ለመመደብም ወስኗል። ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት ቤንጃሚን ሼስኮን፣ ብሪያን ኤምቤሞን፣ ማቲያስ ኩኛህን እና ሴኔ ላሜንስን ቢያስፈርምም ይግን በቂ እንደሆነም የሚያስብ ጥቂት ሰው ብቻ ነው። በፌጃዝ ዘገባ መሰረት ማንቸስተር ዩናይትድ አሁን ላይ በጥሬ ተጫዋቾች የዝውውር መስኮትም ኦይሃን ሳንሴትን ኦስማን ዲያማንዴንም ለማስፈረም እየተዘጋጀ ነው። ሪፖርቱ እንደሚያመለክተው ከሆነ አሰልጣኝ ሩበን አሞሪም የቀድሞ ክለባቸው የሆነው ስፖርቲንግ ሊዝበን ኦስማን ዲያማንዴን ለማስፈረም ይፈልጋሉ የሚል መረጃ ነው እየወጣ የሚገኘው። ሆኖም ግን የአይቮሪኮስት ብሔራዊ ቡድን ተከላካይ እንደ ሊቨርፑልና አርሰናልም ባሉ ክለቦችም እየተፈለገ ነው። በሌላ በኩል ኦይሃን ሳንሴት በአትሌቲክ ቤልባኦ ጎልቶ የወጣ ሲሆን ለዩናይትድ ሌላ ቁልፍ ኢላማ እንደሆነ ተዘግቧል። ኤጂያስ እንደዘገበው ከሆነ ኦይሃን ሳንሴት ለዩናይትድ ከመሃል ሜዳ የበለጠ ክሬኤቲቪቲ እና ግቦችን የማስቆጠር ችሎታንም ሊያመጣ የሚችል ተጫዋች ተደርጎ ነው የሚወሰደው። በአሁኑ ጊዜ ይህንን ሚና እንዲወጣም በብሩኖ ፈርናንዴዝ ላይ ከፍተኛ ጫናዎች ያሉ፣ ስለዚህም በፖርቱጋላዊው ተጫዋች ላይም ያለውን ሸክም እንደሚያቃልል ሌላ ተጫዋችም ማስፈረሙ ምክንያታዊ ነው። ዩናይትድ ኦስማን ዲያማንዴን ለማስፈረምም በሚያደርገው ፉክክር ዲያማንዴ ላይ አስደሳች ፈራሚ ይሆናል። ነገር ግን ሊቨርፑሎች እንዲሁም ይህንን ተጫዋች ለማስፈረምም ፍላጎት ካላቸው ክለቦች መካከል እንደሚጠቀሱ ነው መረጃዎች በስፋት እየወጡ የሚገኙትና ከማንቸስተር ዩናይትድ ጋርም ትልቅ ፉክክር ይኖራል። አርሰናልም እንዲሁ ይህንን ተጫዋች ለማስፈረም ፍላጎት አለው። አርሰናል ዊሊያም ሳሊባ፣ ጋብሪኤል መጋለሽ፣ ክሪስቲያን ሞስኩዌራ እንደ ዋና የመሀል ተከላካዮች በቡድን ውስጥ ስለያዘ ለተጨማሪ ተወዳዳሪ ብዙም ቦታም የሌለው በመሆኑ ከአርሰናል ጋር ያለው ትስስር ትንሽ ነው የሚሆነው። ሌሎች ሁለገብ ተጫዋቾች እንደ ሪካርዶ ካላፊዮሪ፣ ጁሪያን ቲምበር፣ ቤን ዋይት፣ ፒሮ ሂንካፒየ እዛ መጫወት ስለሚችሉ አርሰናል ሌሎች ተጫዋቾችን ከማስፈረም እንግዲህ ትኩረት ያደርጋል ተብሎ ይታሰባል። ሆኖም ግን ሊቨርፑል ግን በእርግጠኝነት ተጠቃሚ ይሆናል ተብሎ ነው የሚታሰበው። ምክንያቱም ኢብራሂማ ኮናቴ ኮንትራቱ እየተጠናቀቀ ሲሆን፣ ቨርጂል ቫን ዳይክ ደግሞ በዕድሜው እየገፋ ነው። በሊቨርፑል አርነ ስሎት ስኬታማ ከሆነ በኋላ ና ዩናይትድ በሩበን አሞሪም ዘመንም አሁንም ቢሆን በሂደት ላይ ያለ ስራ እየመሰለ ባለበት ጊዜ በአሁኑ ወቅት ዩናይትድ የበልጥ አጓጊ ምርጫ ሊሆን እንደሚችል መረጃዎች እየወጡ ይገኛሉ። ቶማስ ሙኒዬ በቦሩሲያ ዶርትመንድ በነበረበት ጊዜ ማንቸስተር ዩናይትድ መፈረም ይችል እንደነበር ተናግሯል። የቤልጅየም ብሔራዊ ቡድን ተከላካይ በወቅቱ ወደ ፕሪምየር ሊግ ለመዛወርም ከክለቡ ጋር ሲያያዝ ነበረ። በወቅቱ የጀርመኑ ክለብ አሰልጣኝ እሱ እንዲለቅ ፍቃደኛ ነበሩ። እንዲያውም አሰልጣኙ የራሳቸው ወኪል የዝውውር ጉዳዩን እንዲያመቻቹለትም ፍቃደኛ ነበሩ። ቶማስ ሙኒየር የአሰልጣኙን ስም ባይጠቅስም በጀርመኑ ክለብ በነበረበት ጊዜ በሉሲያን ፈቭረ፣ በኤዲን ቴርዚች እና በማርኮ ሮስር ተጫውተዋል። ስለዚህም ከነዚህ አንዱ መሆኑ ይኖርበታል። ቶማስ ሙኒየር ለአርቲቢኤፍ እንደተናገረው ከሆነ አንድ ትንሽ ታሪክ ልንገራችሁ። በዶርትሙንድ በነበርኩበት ጊዜ ማንቸስተር ዩናይትድን መፈረም እችል ነበር። እኔ የራሴ ወኪል አልነበረኝም። እናም በወቅቱ የነበረው አሰልጣኝ ለዩናይትድ እንድፈርም ሲል የራሱን የሆነ ወኪል ጋርም እንዲሄድም በግልጽ መራኝ። እኔ ግን አልተቀበልኩትም እና አልፈለግኩም። አለበለዚያ ኖሮ ታውቁ ነበር ሲል ተናግሯል። ይህ ደግሞ የእግር ኳስ አሉታዊ ገጽታ ነው። ብዙ ገንዘብ በጉዳይ ውስጥ አለም። እንዲያውም አሰልጣኞች ተጫዋቾችን ለመሾም እና ገንዘቦችን ለመቀበል ሲሉ ከወኪሎቻቸው ጋር አብረው ይሰራሉ። እንደዚህ ያሉ እንግዲህ ምሳሌዎችም አሉኝ። አሁን ሁሉንም ማረጋገጥ ስለማልችል ስም አልጠራም። ነገር ግን ይሄ በእኔ እምነት በጣም በተደጋጋሚ የሚከሰት ነገር ነው ሲልም ጭምር ነው የተናገረው። የ34 ዓመቱ ተከላካይ በአሁን ወቅት በፈረንሳይ ሊግ በሊል እየተጫወተ ይገኛል። ቶማስ ሙኒየ ለክለቡም ሆነ ለሃገሩ ታማኝ ተከላካይ መሆኑን አረጋግጧል። ቶማስ ሙኒየ ለማንቸስተር ዩናይትድ ጠቃሚ ግዢ ይሆን እንደነበር ጥርጥር የለውም። ተከላካዩ እንዳለው ከሆነ ዝውውሩ ያልተሳካበት ብቸኛው ምክንያት አሰልጣኙ የራሳቸውን ወኪል በመጠቀም ከክለቡ እንዲወጣም ለማድረግ መፈለጋቸው መሆኑን ተናግሯል። የቤልጂየሙ ተከላካይ በዚያን ጊዜ የራሱ ወኪል ያልነበረው መሆኑ ሊፈጠር የቻለው የዝውውር እንዲሰረዝም አድርጎታል ሲል ነው መረጃው የወጣው። ሌላኛው ጉዳይ ደግሞ ቶትናም ሆትስፐርስና ኒውካስል ዩናይትድ የዩቬንቱሱን ተከላካይ ፒየር ካሉሉን ለማስፈረም የመከላከል ክፍላቸውን ለማሻሻልም እየፈለጉ ነው። የ25 ዓመቱ ፈረንሳዊ ተከላካይ በጣሊያኑ ክለብ ጥሩ ብቃትን እያሳየ ሲሆን በአውሮፓ ከፍተኛ ግምትም ይሰጠዋል። ከቱቶ ዩቬ በተገኘ ዘገባ መሰረትም ሁለቱ የፕሪሚየር ሊግ ክለቦች ተከላካዩን እያሳደዱ ሲሆን ዋጋውም 30 ሚሊዮን ዩሮ አካባቢ ሊሆን ይችላል ተብሎ ተገምቷል። ቶተናምና ኒውካስል ዩናይትድ ዝውውሩን ለማጠናቀቅ የሚያስችል በቂ ገንዘብ አላቸው። ሆኖም ግን እሱን ለማስፈረም አቅርቦት ያቅርቡ እንደሆነ ወደፊት የሚታይ ነው። የሰሜን ለንደኑ ክለብ ለዋናው አስተላለፍም ውስጥ ደግሞ እንዴት እንደሚያስተናግደው ማየቱ አስደሳች ነው። በአሁን ወቅት ክሪስቲያን ሮሜሮ፣ ሚኪ ቫን ደቬን፣ ራዱ ድራጉሲን ና ኬቨን ዳንሶ አሉ። እንዲሁ ደግሞ ሌሎችም ተጫዋቾች በዝርዝር ውስጥ ይገኛሉ። ሌላ የመሀል ተከላካይ መፈረማቸው በጣም የሚያስገርም ይሆናል። ቶትናም በቡድናቸው ውስጥ ባሉ ሌሎች ክፍሎች ላይም ኢንቨስት ማድረግ ይኖርባቸዋል። በሌላ በኩል ኒውካስል በእርግጠኝነት ሌላ የመሀል ተከላካይ ያስፈልገዋል። የ25 ዓመቱ ተጫዋች ለሴቨን ቦትማን ተስማሚ የረጅም ጊዜ አጋርም ሊሆን ይችላል። ዳን በርን ና ፋቢያን ሼር በ30ዎቹ ዕድሜ ውስጥም የሚገኙ ሲሆን በቅርቡ መተካት ደግሞ ያስፈልጋቸዋል። ኒውካስል አስደሳች የሆነ ፕሮጀክት ያለው ሲሆን በዩኤፋ ቻምፒየንስ ሊግም እየተፎካከረ ነው። በቅርቡ የሀገር ውስጥ ዋንጫዎችንም አሸንፈዋል። ለእነዚህ 25 ዓመቱ ተከላካይ ማራኪ መዳረሻ ሊሆን ይችላል። ካልሉ ብልህ ተጫዋች ተብሎም የተሰየመ ሲሆን በፕሪምየር ሊጉም ስኬታማ ለመሆን የሚያስችል ጥራት አለው። ዝውውሩን ማጠናቀቅ ከቻለም ለኒውካስል እጅግ በጣም ጥሩ ተጨማሪ ተጫዋችም ሊሆን ይችላል። የተዘገበው መረጃ እንደሚያሳየው ከሆነ የ30 ሚሊዮን ዩሮ የመልቀቂያ ዋጋ ለወደፊት ቅናሽ ሊመስል ይችላል። ኒውካስል ክፍያውን ለመፈጸምም ዝግጁ መሆኑ ወደፊት የሚታይ ጉዳይ ነው። አስተን ቪላ የኒሱን ተከላካይ ኮጆ ፔብራህን እንዲሁ ለማስፈረም የመከላከል ክፍሉን ለማሻሻልም ፍላጎት እንዳላቸው እየተገለጸ ነው። የ21 ዓመቱ ተከላካይ በፈረንሳዩ ክለብም ጥሩ ብቃትን እያሳየ ሲሆን፣ ኤቨርተን ደግሞ እሱን ፊርማ ደግሞ ለማጠናቀቅም እየፈለገ ነው። በአፍሪካን ፉት ዘገባ መሰረትም ፈረንሳዮቹ ለማሳመንም 8 ሚሊዮን ዩሮ አካባቢ የዝውውር ጥያቄም አቅርበዋል ነው የተባለው። ኒስ ተጫዋቹ እንዲሄድም ፍቃደኛ ቢሆንም ተከላካዩ እስከ ውድድር ዘመኑ መጨረሻ ድረስም በክለቡ እንዲቆይም ለማሳመን ይፈልጋሉ ሁለቱ ክለቦች በፍጥነት ስምምነት ላይ መድረስ ይችሉ እንደሆነ ደግሞ ወደፊት የሚታይ ጉዳይ ነው። የ21 ዓመቱ ተከላካይ ወደ ዝውውሩ ክፍት ፍላጎት እንዳለው የተዘገበ ሲሆን ከተጫዋቹና ከወኪሎቹ ጋርም የአምስት ዓመታት ውልም እየተነጋገረ ነው። የእንግሊዙ ክለብ የውድድር ዓመቱን 25 ሚሊዮን ዩሮም ሊያገኝ ይችላል። እንግዲህ ተጫዋች ብሩህ የወደፊት እድል ያለው ጎበዝ ተጫዋች ሲሆን ለኤቨርተንም አስፈላጊ ተጫዋች ሊሆን ይችላል። ክለቡ በመከላከል ክፍሉ ላይም የተሻለ ጥራትና ጥልቀት ያስፈልገዋል። በኋላ በኩል በቀላሉ የሚሰበሩ መስለው ስለታዩ በከፍተኛ ደረጃ መወዳደር ከፈለጉ መከላከላቸውን ማጥበቅ ይኖርባቸዋል። ኤቨርተን በቅርብ የውድድር ዓመታትም እንግዲህ ከታች የመውረድ ስጋት ጋር ሲታገል ቆይቷል እና መሻሻል ይፈልጋሉ። በመደበኛነት የደረጃ ሰንጠረዡ የላይኛው ግማሽ ላይ ለመጨረስም ያለመ ነው። እንዲሆን ደግሞ ቡድኑን ማሻሻል በትልቁ ያስፈልጋል ተብሎ ይጠበቃል። በሌላ በኩል በእንግሊዝ ውስጥ መደበኛ እግር ኳስን ማግኘቱ ለ21 ዓመቱ ጋናዊ ተስማሚ ሊሆን ይችላል። ይህ ደግሞ ለሱ ትልቅ ድል ሲሆን በእንግሊዝ ውስጥም ራሱን ለማረጋገጥ ይፈልጋል። በፕሪሚየር ሊጉ ስኬታማ ለመሆን የሚያስችል ጠንካራ የአካል ብቃት ያለው ሲሆን በእንግሊዝ መደበኛ እግር ኳስን መጫወትም ምርጥ ብቃቱን ሊያወጣለት ይችላል። ኤቨርተን ባለፉት ዓመታት ወጣት ተጫዋቾችን በማሳደግ ረገድም ጥሩ አፈጻጸም አሳይቷል። እናም ደግሞ አፖንግ እድገት ውስጥም ቁልፍ ሚና ሊጫወት እንደሚችል ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ እና ቸልሲ ከፍተኛ ግምት የተሰጠውን የኮሎኙን የክንፍ አጥቂ ሰኢድ አልማላን እንዲሁ ለማስፈረም ፍላጎት አሳይተዋል። የ19 ዓመቱ ተጫዋችም በዚህ የውድድር ዘመን ለቡንደስሊጋው ክለብ ጥሩ ብቃትን ያሳየ ሲሆን በሊጉ ሶስት ግቦችን አስቆጥሯል። በአውሮፓ ከፍተኛ ግምት የተሰጠው ሲሆን በርካታ ክለቦችም እሱን ለማስፈረም ፍላጎቱ አላቸው። ከስፖርት ዋን በተገኘ ዘገባ መሰረት ከ10 በላይ የሚሆኑ ክለቦች በቅርብ ሳምንታት የተጫዋቹን ወኪሎች ያነጋግረዋል። ሁለቱ የፕሪሚየር ሊግ ክለቦችም ዝውውሩን ማጠናቀቅ ከቻሉ ማየቱ አስደሳች ያደርገዋል። ከማንቸስተር ሲቲ ጋርም ፉክክር ይገጥማቸዋል። የ19 ዓመቱ ተጫዋች ለሁለቱም ክለቦች የረጅም ጊዜ ግዢ ሊሆን ይችላል። አስተማማኝ የፕሪሚየር ሊግ አጥቂ ሆኖ የማደግ ጥራት ያለው ሲሆን እንደ ቸልሲ ወይም ማንቸስተር ዩናይትድ ያሉ ክለቦችንም ለመቀላቀል እድሉ ለሱ ማራኪ ይሆናል በፕሪሚየር ሊጉ ከዓለም አቀፍ ደረጃ ተጫዋቾች ጋርም ይወዳደራል እናም በእንግሊዝ መደበኛ እግር ኳስ መጫወተም እንዲሁ እንደሚታይ ነው የሚነገረው ቸልሲና ማንቸስተር ዩናይትድ ወጣት ተጫዋቾችን በማሳደግ ረገድም ጥሩ ስራን ሰርተዋል እናም የ19 ዓመቱ ተጫዋችም የእድገት ጎዳና ላይም ቁልፍ ሚናዎችን ሊወጣ እንደሚችል ጭምር ነው እየታመነም የሚገኘው ስለዚህም ይህንን ተጫዋች ለማስፈረም በትልቁ ሙከራዎችን ያደርጋሉ። ሁለቱም ቡድኖች በክንፍ አካባቢ ላይ የበለጠ ጥራትና ጥልቀት ያስፈልጋቸዋል። በዚህ ክረምትም የአጥቂ ክፍላቸውን ለማሻሻል ጥሩ ስራዎችን ሰርተዋል። ነገር ግን በመጨረሻው የሜዳ ክፍል ላይም የበለጠ እንግዲህ ስልነት ያስፈልጋቸዋል። የ19 ዓመቱ ተጫዋች በአቡርን ውስጥም ግምት የማይሰጠው ወይም አንፕሬዲክተብል የሆነም ነበር ለመእንግዲህ አሁን ግን ተከላካዮችን ለማሸነፍም በጣም ጥሩ እንደሆነ ይነገራል። ለቸልሲ ወይም ማንቸስተር ዩናይትድ አጥቂ ክፍልም አዲስ አቅጣጫ ሊጨምር ይችላል። የ19 ዓመቱ ተጫዋችም ወጣት በመሆኑ በስልጠናና በልምድ ብቻ ደግሞ እየተሻሻለ ይሄዳል። ለወደፊቱ ለሁለቱም ክለቦች ደግሞ በጣም ተስማሚ ተጫዋችና እንዲሁ ደግሞ ትልቅ ሀብትም ሊሆንላቸው እንደሚችል ጭምር የሚያሳዩ ዘገባዎች ናቸው። በትልቁ እየወጡ እንደሚገኙ የተጠቆመው የአርሰናል ተከላካይ ጋብሪኤል ማጋሌሽ በሊግ ውስጥ ካሉ ምርጥ ተከላካዮች አንደኛው ሆኖ ራሱን አረጋግጧል። ብራዚላዊው ለሰሜን ለንደኑ ክለብም ልዩ ብቃትን እያሳየ ሲሆን አሰልጣኙ ሚኬል አርቴታ አሁን እሱን በከፍተኛ ሁኔታ አሞካሽ ተውታል የአርሰናሉ አሰልጣኝ በሰጡት ቃልም ጋብሪኤል በዓለም ላይ ካሉ ምርጥ የመሃል ተከላካዮች አንድ ሆኖ እያደገ እንደሆነ አስረድተዋል። እንዲሁም ብራዚላዊው አስደናቂ አስተሳሰብ ወይም ሜንታሊቲ፣ እንዲሁ ግሩም አመለካከትም እንዳለው ጭምር ነው የተናገሩት። አርሰናል በመከላከሉ ረገድ ልዩ በሆነበት ዋናው ምክንያቶችም አንደኛው እሱኛው ነው። ለዊሊያም ሳሊባ ጋርም በመከላከሉ ላይ ጠንካራ አጋርነትን ፈጥረዋል። በተጨማሪም ደግሞ ብራዚላዊ ወደፊት በመሄድም ልዩ ብቃትን አሳይቷል። የቆሙ ኳሶችን በሚያጠቃበት ጊዜም ለአርሰናል ለአጥቂው አዲስ አቅጣጫን ጨምሯል። ሚኬል አርቴታ ስለ ጋብርኤል ሲናገር መከላከል በሁሉም የግብ ክልሎች ውስጥም እንዲሳለጥም ከፈለግኩኝ የጋብርኤል መኖርም በጣም የሚወደድ ነው። በዓለም ላይ ካሉ ምርጥ የመሀል ተከላካዮች አንደኛው ነው ጋብሪኤል ማጋሌሽ አስደናቂ ነው ሲል ይናገራል። ብራዚላዊው ተከላካይ አሁን ላይ እንግዲህ በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን በከፍተኛ ደረጃም እየተጫወተ ነው የሚገኘው በዙሪያው ካሉ ምርጥ ተከላካዮች አንዱ መሆኑ ምንም ጥርጥር የለውም። በመጪዎች ወራትም አርሰናልን የበለጠ እንዲሻሻል ና የፈለገውን ስኬት እንዲያገኝ መርዳት ይችል እንደሆነ ማየቱ አስደሳች ያደርገዋል። በቅርብ የውድድር ዘመናት የሊጉ ዋንጫዎችን ከማሸነፍ ተቃርበ የነበረ ሲሆን፣ በዚህ ጊዜ ደግሞ እስከ መጨረሻው ለመሄድም ይፈልጋሉ። እንደ ጋብርኤል ያሉ ከፍተኛ ደረጃ ያላቸው ተጫዋቾችም በቡድናቸው ውስጥ መኖራቸው በእርግጠኝነት ጥቅም ይሰጣቸዋል። ብራዚላዊው በአሁኑ ጊዜ ምርጥ አቋሙን እያሳየ ሲሆን አሰልጣኙም በዓለም ላይ በቦታው ላይ ካሉ ምርጥ ተጫዋቾች አንዱ አድርጎ ይህንን ተጫዋች መጥራቱም እንደማያስደንቅ ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። ቼልሲ ለስትራስቡርጉ ተጫዋች የሆነው ድዌን እንግዲህ ጎይላ ድዌን ለማስፈረምም ፍላጎት አለው። እንደ ፉትቦል ኢንሳይደር ዘገባ ከሆነ አስተን ቪላም የ23 ዓመቱን ተከላካይም ለማስፈረም ፍላጎት አላቸው። ቸልሲዎች ዝውውሩን ማጠናቀቅ ከቻሉ ደግሞ ማየቱ አስደሳች ያደርጋል። ቸልሲና ስትራስቡርግ በአንድ እንግዲህ ባለቤት ስር የሚተዳደሩ ክለቦች ናቸውና በዝውውር ፉክክር ውስጥም ጥቅም ሊሰጣጡ ይችላሉ። ፒተር ወርክ እንደተናገረው ከሆነ የእሱን ብቃት ያስተዋለው አስተን ቪላ ብቻ እንዳልሆነ እርግጠኛ ነኝ። ድዌይ በስትራስቡርግም በጣም ጥሩ ስራዎችን እያሳለፈ ነው። ባለፈው ሳምንት መጨረሻ ላይም በአውሮፓ ሻምፒዮኖቹ ፓሪሰን ዠርሜን ላይ ባለው ጨዋታ ላይም እንደገና አስደምሟቸዋል። እናም በአሁኑ ጊዜ በፍሬንች ሊግ ዋን ውስጥ እጅግ ተስፋ ሰጪ ከሆኑ ወጣት ተጫዋቾች መካከልም የመሀል ተከላካዮች መካከልም አንደኛው ተደርጎ ይወሰዳል። ቼልሲም ለሱ ላይ ፍላጎቶች ያሉት፣ ብራይተንም እሱን እየተመለከተ ነው። ስለዚህ ብዙ ክለቦች በስትራስቡርግ ያለውን የጎላን ድዌን እድገትም እየተከታተሉት ነው። የፈረንሳዩ ክለብ ተጫዋቹን እንግዲህ ከአስተን ቪላ ይልቅም ለቼልሲ መሸጥን ሊመርጥ ይችላል። ሰሚያዎቹ ቼልሲዎች ዝውውሩን ለማጠናቀቅ የሚያስችል ሀብትም አለው። የ23 ዓመቱ ተጫዋች በፈረንሳይ ጥሩ ብቃትን ያሳየ ሲሆን በፕሪምየር ሊጉም ስኬታማ ለመሆን የሚያስችል ቴክኒካዊ ብቃትም አለው። ለቼልሲም እጅግ በጣም ጥሩ ተጨማሪ ተጫዋችም ሊሆን ይችላል። በመከላከል ክፍል ውስጥም የበለጠ ጥራትና ጥልቀትን መጨመር ይኖርባቸዋል። እናም ድዌይ ለረጅም ጊዜም የሚቆይ ግሩም ግዢ ነው። ቼልሲ በዓለም ላይ ካሉ ትልልቅ ክለቦች አንደኛው ሲሆን እሱን ደግሞ የመቀላቀል እድል ለተጫዋቹ ማራኪ ይሆናል። ለእሱ ትልቅ እድገትም ሊሆን እንደሚችል ይታመናል ተብሎ ነው የሚታሰበውና ና በእንግሊዝ ውስጥ ከዓለም አቀፍ ደረጃ ተጫዋቾች ጋር ራሱን የሚፈትናል። ይህም ደግሞ የበለጠ እንዲሻሻልና ችሎታውን ሙሉ በሙሉም እንዲያሳይ ሊረዳው ይችላል። ይህ በእንዲህ እንዳለ አስተን ቪላ ከማቲ ካሽ ጋር እንግዲህ ጥራት ያለው የረጅም ጊዜም ምትክ ያስፈልገዋል። የ23 ዓመቱ ተጫዋችን ለማስፈረም የሚደረገው ፉክክርን ለማሸነፍም ይችሉ እንደሆነ ደግሞ የሚታይ ጉዳይ ነው። ዝውውሩን ማጠናቀቅ ከቻሉ እጅግ በጣም ጥሩ ተጨማሪ ተጫዋችም ይሆናል። ሆኖም ግን ስትራስቡርግ እና ተጫዋቹን ማሳመንም አስቸጋሪ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። ባየር ሚኒኮች ከክሪስታል ፓላስ ማርክ ጎሄን ለማስፈረም በቅርበትም ለማስፈረም ፍላጎት አላቸው። የ25 ዓመቱ ተጫዋች ውሉ በ2026 ክረምት ላይ የሚያበቃ በመሆኑ በርካታ ክለቦች በነፃ ዝውውር ለማስፈረም ተስፋ ያደርጋሉ። በስካይ ጀርመኒ መሰረትም የጀርመኑ ክለብ ዳይሬክተር ማክስ ኤርበል ተጫዋቹን ወደ ክለቡ እንዲመጣ ለማሳመንም ከእንግሊዝ ብሔራዊ ቡድን ተጫዋች ወኪል ጋርም ተገናኝተዋል። ሪያል ማድሪድና ሊቨርፑል ከእሱ ጋር ስማቸው ተያይዟል። ተከላካዩም ወደ ጀርመን ይሄድ እንደሆነ ማየቱ አስደሳቸው ይሆናል። ባየር ሚኒክ ለፍሬንች ሊግ ዋን ሻምፒየንና ለዩኤፋ ቻምፒየንስ ሊግ እንዲፋለም የሚያስችል መድረክም ሊሰጠው ይችላል። ይህ ደግሞ ለዚህ ተከላካይም ልዩ አጋጣሚ ይሆናል። በእንግሊዝ ያለውን ብቃትም አሳይቷል። እናም በጀርመን ውስጥም ፈጣን ስኬትን ሊያስመዘግብ ይችላል ተብሎ ነው የሚጠበቀው። የጀርመኑ ሻምፒየን ክለብም በአውሮፓ ታላላቅ ክለቦች ጋር በተደጋጋሚ ለመወዳደር ከፈለገ በቡድን ውስጥ የበለጠ ጥራት ያስፈልገዋል። በመከላከል ላይ እንግዲህ ማጥቃትም ያለባቸው ሲሆን፣ ጥራት ያለው ተከላካይ ማስፈረምም ተስማሚ ይሆናል። ጎሄ ከአስተማማኝ ተከላካይነት ያለፈ ነው። ኳሱ እንግዲህ በእግሩ ውስጥ ሲሆንም እጅግ በጣም ጥሩ ሲሆን፣ ኳስን የማቀበል ችሎታውም ከጨዋታው ጋር እንዲሁ ጥሩ አቅጣጫዎችን ሊጨምር የሚችል አይነት ተጫዋች ነው። የእሱን ጥራትና ልምድ ያለው ተጫዋችም በነፃ ዝውውር የማስፈርም እድል ለማግኘት ፈጽሞ አስቸጋሪ ነው። ጀርመኖች ዝውውሩን ለማጠናቀቅ ተስፋ ማድረጋቸው አያስደንቅም። እሱን ማሳመን ይችሉ እንደሆነ ወደፊት የሚታይ ጉዳይ ነው። ወይ ጥራት ያለው ተጫዋች ከመሆኑም በተጨማሪ ከክሪስታል ፓላስ መሪ ነው። የእሱ ልምድና ብስለትና የመሪነት ብቃት ደግሞ ለባየር ሚኒክ መልበሻ ክፍልም እጅግ በጣም ጠቃሚ ሊሆን ይችላል። በእሱ ሀገር ልጅ ላይም እንዲሁ ሃሪ ኬንም ስለሚገኝ ተጫዋቹን በማሳመን ረገድም ቁልፍ ሚናን ይጫወታል ተብሎ እንደሚታሰብረው መረጃዎች እየወጡም የሚገኙ ተጫዋቹን በማሳመን ረገድም ቁልፍ ሚናን ሊጫወት እንደሚችል በርካቶች ግምቶቻቸውን እየሰጡ እንደሚገኙ ነው መረጃዎቹ የወጡት። ዣን ፊሊፕ ማቴታ በቅርብ ወራት ከክሪስታል ፓላስ እንደሚለቅ ተነግሯል። የ28 ዓመቱ ተጫዋች ለክሪስታል ፓላስም እንግዲህ እጅግ በጣም ጥሩ ብቃትን ያሳየ ሲሆን እንደ ማንቸስተር ዩናይትድ ካሉ ክለቦች ጋርም ስሙ ተያይዟል። የ28 ምንት ዓመቱ አጥቂ በአሁኑ ወቅትም በሊጉ ከምርጥ ከሚባሉት አንደኛው እንደሆነ ጥርጥር የለውም ተጫዋች ስለዚህም፣ ክሪስታል ፓላስ ተጫዋቹን በውድድር ዘመኑ መካከል ማጣት አይፈልግም። እናም ዝውውሩ እስከ ውድድር ዘመኑ መጨረሻ ድረስም መጠበቅ ሊኖርበት ይችላል የሚል መረጃ ነው የወጣው። በሌላ በኩል ደግሞ በለንደኑ ክለብ ያለው ደግሞ ውል እየተጠናቀቀ ስለመጣ 2027 ላይ ነው የሚጠናቀቀው፣ አዲስ ውል እንዲፈርም ተስፋ ያደርጋሉ። እንደ ፉትቦል ኢንሳይደር ዘገባ ከሆነ ክሪስታል ፓላሶች አዲሱን ለማስፈረምም ፈቃደኛ ካልሆነም በውድድር ወረደው ዘመኑ መጨረሻ እሱን ለመሸጥ ይገደዳሉ። ፒተር ኦርክ እንግዲህ እንዲህ ሲል የተናገረው እሱ ከኦሊቨር ግላርሰን ቡድን ቁልፍ ሰው መካከል አንደኛው ነው። ፓላስ ራሱ ጥሩ የውድድር ዘመን እያሳለፈ ነውና በቀላሉ ለመተካት የሚከብደው ዋና አጥቂያቸው በውድድር ዘመኑ አጋማሽ ላይ ማጣት አይፈልጉም። ፓላስ በዚህ የውድድር ዘመን በአውሮፓ የመቀጠልና በፕሪሚየር ሊግም የደረጃ ሰንጠረዥ ውስጥ በተቻለ መጠን ከፍ ብሎ ለመጨረስም የራሱ ምኞቶች አሉት። በግልጽ እንደሚታየው ይህ ለክሪስታል ፓላስ ትንሽ አሳሳቢ ነው። ተጫዋቹ አሁን ባለው ውል ውስጥም ባሉት የመጨረሻ 18 ወራት ውስጥ ነው እንግዲህ የሚገኘው። እናም አዲስ ውል ደግሞ ሊፈርም የሚችልበት እድል ዝቅተኛ ይመስላል። ከፓላስ ጋርም አዲስ ውል ለመፈረም የሚቸኩል አይመስልም። ስለዚህም ፓላስ ይህንን ጉዳይ በክረምቱ ላይ እንደገና ማየት ሊኖርበት ይችላል። አዲስ ውልም ሊፈርምም ሆነ ደግሞ ከሱ ጋር ገንዘቦችን ለማግኘት ከሚችሉባቸው የመጨረሻ እድሎች መካከልም አንዱን ለመጠቀም አስበዋል። ፓላስ እሱ ለረጅም ጊዜ በክለብ ውስጥም ማቆየት ይችል እንደሆነ ማየቱ አስደሳቸው ያደርገዋል። እሱ ለእነሱ የማይተካ ሀብት ነው። እናም የእሱን ጥራት ያለው ተጫዋች ማጣት ደግሞ ፈጽሞ እንደማይፈልጉ በተደጋጋሚ ሲነገር እንደነበር የምናስታውሰው ጉዳይ ነው። ዌስትሃም ዩናይትድ በክረምቱ የዝውውር መስኮት ካሉም ዊልሰንን በነጻ ዝውውር አስፈርሟል። ልምድ ያለው ይህ አጥቂም እስካሁን ድረስ ደግሞ በለንደኑ ክለብ በቂ የጨዋታ እድሎችን አላገኘም። ኑኖ ኤስፔሬንቶ ሳንቶ ከመጡ በኋላ የጨዋታ ጊዜውም ተገድቧል። አሁን ላይ የዌስትሃም የውስጥ አዋቂዎች እንደሚዘግቡት ከሆነም በቅርቡ የተቸሙት የዌስትሃም ዩናይትድ አሰልጣኝ ካሉም ዊልሰንን አይፈልጉትም ስለዚህም እንግዲህ ሊያስመረጡት እንደማይችሉ ነው የተናገረው። ፉትቦል ኢንሳይደር እንደተናገረው ከሆነ እንግዲህ አሁን ላይ መረጃዎቹን ስንመረምራቸው ጉዳዩን ጠቅሰንም ነበር። ክለቡ ሀሳቡን ሙሉ ለሙሉ አስተባብሎታል። እናም ደግሞ አሰልጣኙ እሱን አይፈልጉትም ተብሎም ተናግሯል። የቀድሞ የኒውካስል አጥቂ በጠሮርም ክለቡን ለቅቆ ለመውጣትም የወሰነ እንደሆነ ማየቱ አስደሳች ያደርገዋል። በዚህ የሙያ ዘመኑ ደረጃ ላይ በመደበኛነት መጫወት ነው የሚፈልገው። እሱ በከፍተኛ ብቃቱ ላይ የሚገኝ በመሆኑ በለንደኑ ክለብ ደግሞ በተጠባባቂ ወንበር ላይ መቀመጥን በጭራሽ አይፈልግም። ዌስታም ዩናይትድ በጠሩር ጥራት ያለው አጥቂ ለማስፈረም ቅድሚያ በመስጠትም ይኖርበታል። እንግዲህ ደግሞ ኑኖ ዊልሰንን የሚጠቀምበት ካልሆነም ሀመርሶቹ ወይም መዶሻዎቹ የዌስታም ዩናይትድ አማራጮች ያስፈልጓቸዋል እና ሁኔታው እንዴት እንደሚዳበር የሚታይ ነውም ቢሆነው ጆሹዋ ዘርክዚ ለማስፈረምም ፍላጎት እንዳላቸው እየተገለጸ ነው። ዌስታም ዩናይትድ የውድድር ዘመኑን ደካማ በሆነ መንገድ ጀምሯል። እናም በብርቱ ደግሞ ለመመለስም ይፈልጋል። ባለፈው የውድድር ዘመን በፕሪሚየር ሊጉ ከወራጅ ቀጠናው ለመዳንም ሲታገሉ ቆይተዋል። እናም ወደዚያ ቦታ መመለስ አይፈልጉም። ስለዚህም በዚህ የውድድር ዘመን የተከበረ ደረጃ ላይ ለማግኘት ይፈልጋሉ። አስተማማኝ ግብ አስቆጣሪ ተጫዋችን መጨመርም ይፈልጋሉ። በዚህ የውድድር ዘመን ጥሩ የመስራት ተስፋቸው ወሳኝ ይሆናል ተብሎ ይታሰባል። ይህ እንዲህ እንዳለ ካሉም ዊልሰን ባለፈው ጊዜ በኒውካስል ዩናይትድ እና በቦርነመስ በፕሪሚየር ሊጉ እራሱን አረጋግጠዋል። እሱ ደግሞ ጥራት ያለው ተጫዋች መሆኑ ምንም ጥርጥር የለውም። ለዌስት ሃም ዩናይትድም ጠቃሚ ምርጫ ሊሆን ይችል እንደነበር ነው በርካቶች መረጃዎቻቸውን እያጋሩ የሚገኙት። ዌስት ሃም ዩናይትድ በክረምቱ የዝውውር መስኮት የአያክሱን አማካይ ኬኒስ ታይለርንም ለማስፈረም ፍላጎት ነበራቸው። ከኢኤስፔን በወጣው መረጃ መሰረትም አያክስ እሱን ለመሸጥ እምቢ በማለቱ ምክንያትም ዝውውሩ ሊሳካ አልቻለም። በቅርብ ወራት ከአርሰናል እና አስተን ቪላ ጋርም ስሙ ተያይዞ ነበር። እንደሚታወቀው ተጫዋቹ በክረምት የተጫዋቾች የዝውውር መስኮት እንዲለቅም ፍቃድ እንደሰጡት ከደች ክለብ ጋርም ስምምነት ነበረው። ሆኖም ግን አያክስ አምስተርዳም በአሁኑ ጊዜ ውስጥም ችግር ውስጥ በመሆኑ ቁልፍ ተጫዋቹን ማጣት በጭራሽ አይፈልጉም። አማካዩና ወኪሎቹ ሊፈጠር የሚችለውን የዝውውር ዙሪያም ከአያክስ ቴክኒካል ቡድን አሌክስ ክሮክስ ጋርም ወሳኝ ንግግሮችን አድርገው ነበር። ነገር ግን የሆላንዱ ክለብ ለመሸጥ ከመጠን በላይ የሆነ ከፍተኛ ክፍያን እየጠየቀ ነበር፤ ዌስትሃም ዩናይትድ ደግሞ ከሚገባው በላይ መክፈል አይፈልጉም። ለወደፊት ተጫዋቹን ለማስፈረም ለመመለስ የወሰኑ እንደሆነ ማየቱ አስደሳች ያደርገዋል። በመሃል ሜዳ ላይ የበለጠ ጥራትና ጥልቀትም ያስፈልጋል። እናም ታይለር ደግሞ የረጅም ጊዜ ጥሩ ግዢ ይሆናል። በኔዘርላንድ ብቃቱን ያሳየ ሲሆን በፕሪሚየር ሊጉም ደግሞ ጥሩ ለመስራት የሚያስችል ቴክኒካዊ ባህሪያቶችም እንዲሁ አሉት። ዌስት ሃም ዩናይትድ በጥሩ ሁኔታ ለመስራት ከፈለገ ቡርኑን ማሻሻል ይኖርበታል። ባለፈው የውድድር ዘመን ከወራጅነት ለመታገልም ሲታገሉ እንደነበር እናስታውሳለን። በዚህ ጊዜ ደግሞ የውድድር ዘመኑን በደካማ ሁኔታ የጀመሩት በከፍተኛ ሊግ መቆየት ይችሉ እንደሆነ የሚታይ ጉዳይ ነው። ወደ ሻምፒዮንሺፕ ከወረዱ ጎበዝ ወጣት ተጫዋቾችን ማስፈረም አይችሉም። አዲስ አሰልጣኝ ያስገብተዋል። ኑኖ ኤስፕሬንቶ ሳንቶ ቡርኑን ተረክበዋል። በለንደኑ ክለብ ነገሮችን ለመቀየር ይችል እንደሆነ የሚታይ ነው። ጥራት ያላቸው ተጫዋቾች አሏቸው፣ እናም ታላላቅ ምኞት ያለው ፕሮጀክትም ጭምር እንዳላቸው ይነገራል። ታይረር ለወደፊቱ ለመልቀቅም ሊፈተን ይችላል። ወልቭስም በክረምቱ የዝውውር መስኮትም በተጫዋቹ ላይ ፍላጎት ነበረው። ነገር ግን የእሱ ምርጫ ወደ ዌስት ሃም ዩናይትድን ማምራት እንደነበር ጭምር ነው የሚያሳዩ መረጃዎችም እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላቸው አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፎርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ እንገናኛለን። ስለተከታተላችሁኝ፣ ስላደመጣችሁኝ ከልብ ከልብ አድርገን እናመሰግናለን። መልካም ቀን እንዲሆንላችሁ ነው። በአክብሮት